ሰላም ጤና ይስጥልን። ኢትዮጵያውያን ወገኖች፣ የጽዮን ቲቪ ተከታዮችና አድማጮቻችን በሙሉ በመላው ዓለም ሆናችሁ ይህንን ፕሮግራም ለምትከታተሉ የጌታ ጸጋና ሰላም ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ የተሰኘ ፕሮግራማችን ነው። እንግዲህ የእውነት አምድ የተሰኘ ፕሮግራማችን ሁል ጊዜም እውነት የሆነውን ነገር ለሰዎች የማስጨበጥ ሐሰት የሆነውን ነገር ደግሞ በቃሉ መዶሻ የማፍረስ ስራ ይሰራል። ስለዚህ ይህንን ቪዲዮ ስትመለከቱ በመጀመሪያ ላይክ፣ ሼር እና ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እንግዲህ ኢትዮጵያውያን ዛሬ ላስተላልፍ የፈለግኩትኝ መልዕክት በኢትዮጵያ ስለሚከናወኑ በዓላቶች፣ በኢትዮጵያ ምድር ስለሚከበሩ በዓላቶች ከእግዚአብሔር ቃል አንጻር እውነት የሆነውን ነገር ለእናንተ ለማስጨበጥ ሐሰት የሆነውን ነገር በእግዚአብሔር ቃል የማፍረስ ሥራ ተባብረን እንድንሠራ ለማጠየቅ ነው። ኢትዮጵያ በነገራችን ላይ እዚህ ጋር በማር የተለወሰ መርዝ የሚል መጽሐፍ ይዣለሁ። ይህ በማር የተለወሰ መርዝ የሚባል መጽሐፍ የጥንቱንም የአሁኑንም ከእግዚአብሔር ቃል አንጻር የሚዳስስ ነው። እዚህ ምዕራፍ 12 ገጽ 212 ላይ ገብታችሁ የምትመለከቱት ቅድመ ክርስትና ድኅረ ክርስትና በሚል ስርዓተ አምልኮውን የኢትዮጵያውያንን ባህል እንዲሁም ደግሞ ሃይማኖታቸውን በደንብ የሚዳስስ መጽሐፍ ነው። ይህን ካልኳችሁ ከዚህ መጽሐፌ ከዚህ መጽሐፌ አንድ ማስታወሻ ልነግራችሁ እወዳለሁ። ገጽ 218 ላይ እንደዚህ ይላል። ኢትዮጵያ ክርስትና ሃይማኖቷን ካሳወቀች ቢያንስ ለ1400 ዓመታት አካባቢ የክርስትና ሃይማኖት የተመሠረተ እንደሆነ ይታወቃል። የተመሠረተበትም በአክሱም አካባቢ በየጊዜው ሰው የሚገበርበት ዘንዶ ይመለክ እንደነበረ የተረጋገጠ ሀቅ ነው። ከዘጠኙ ቅዱሳን አንዱ የአቡነ ገሪማ ገድል እንደሚተርከው ተጠቃሹ አቡን ዘንዶውን በጸሎታቸው ገደሉት ይለናል። ውድ ኢትዮጵያውያኖች ይሁንምና የሕዝቡ አምልኮ በአብዛኛው ከዘንዶ አምልኮ ሊላቀቅ እንዳልቻለ የሚያመላክት ነው። ውድ ኢትዮጵያውያን እና ኤርትራውያን ወገኖቼ ይህንን የሚመስል የዘንዶና የጥልቁ የአውሬው ሥራ እግዚአብሔር አጥልቆ የሚጠላውና የሚጸየፈው ስለሆነ በገጠርም ሆነ በከተማ አውቀው በድፍረት ሳያውቁ በስንፍና ለጠላት ዲያብሎስ የሚሰግዱና የሚያሰግዱ ሁሉ እንግዲህ ፈጥነው ንስሐ ገብተው ወደ እግዚአብሔር ካልተመለሱ በቀር የሚጠብቃቸው የዘላለም ፍርድና ቅጣት ነው። ወገኖቼ ሆይ፣ ሰይጣን እኔ ሰይጣን ነኝ ብሎ ሳይሆን የሚመጣው ራሱን የብርሃን መልአክ አድርጎ እስከሚገልጥ ድረስ በመላእክትና በቅዱሳን ስም እንደሚመጣ መጽሐፍ ቅዱስ የእግዚአብሔር ቃል ያስተምረናል። ገብርኤል ሳይሆን ገብርኤል ነኝ፣ ሚካኤል ሳይሆን ሚካኤል ነኝ፣ ማርያም ሳትሆን ማርያም ነኝ እያለ ብዙዎችን ለማታለል በዚህ ዘመን እየተጋና እየሰራ እንደሆነ ከምልክቶቹ ማስተዋል ይቻላል። በዚህች ትንሽዬ መጽሐፍ እግዚአብሔር በእንደዚህ አይነት አሰራር ያሉትን ወገኖች፣ እህቶች፣ ወንድሞች አባቶችንና እናቶችን ጨምሮ የማንቂያ ዶል እንዲመጣላቸው ምኞቴ ነው። እንደነገርኳችሁ ቃሉም እንደሚያስተምረን ሰይጣን የብርሃን መልአክ መስሎ እስኪመጣ ድረስ የሚያምኑትን ሁሉ ያሳስታልና ተብሎ ተጽፏል፣ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ቁጥር 14። የመጽሐፍ ቅዱስ ጥልቅ ዕውቀት የሌላቸው ሰዎች በዚች ቤተ ክርስቲያንና በዚች ሀገር የቤተ ክርስቲያን መሪነን ባዮች በውሸት ከአባ ተሸፍነው የውሸት አባታቸውን የሰይጣንን ምክር በመስማት በስንፍናም ይሁን ባለማወቅ እየገበሩለት፣ እያጠኑለት እንዲሁም በየተራራው፣ በየዋሻው፣ በየዱርና በየገደሉ በወንዙ እየሄዱ ቅቤ በመቀባት እንዲሁም እጣን በማጠን የሚያከናውኑት ስርዓት ኢ መጽሐፍ ቅዱሳዊ ስለሆነ ይህንን ልነግራችሁ እወዳለሁ። መጽሐፍትና የእግዚአብሔርን ቃል አታውቁምና ትስታላችሁ ተብሎ እንደተጻፈ ወገኖቼ እንደዚህ አይነት ስርዓት አምልኮ የሚፈጽሙ ሰዎች ሌሎቹን እንደሚያሳስቱ እሙን ነው። ወገኖቼ ሆይ ይህ ሁሉ ከንቱና የከንቱ ከንቱ የሆነ ባዕድ አምልኮ ከክርስቶስ ልደት በፊት በተለያዩ የዓለም የጎረቤት ሀገራት የሚሰሩበት ቢሆንም ኢትዮጵያም ክርስትናን ከመቀበሏ በፊት በእጅጉ የምትሰራበት መሆኑን ከተለያዩ የታሪክ መጽሐፍትና፣ የቅርጻ ቅርጽ፣ የሥነ ጥበብ፣ የሙዚየም ቤተ መዛግብቶች የተረጋገጠ ሀቅ ነው። ሆኖም ግን እንደሚታወቀው ሀገራችን ኢትዮጵያ ክርስትና ሃይማኖትን ከተቀበሉ ሀገራት ግንባር ቀደም እንደሆነች የማይካድ ሀቅ ነውና አፍን ሞልቶ መናገር አይቻልም። እንጂ የክርስትና ሃይማኖት የክርስቶስ ንጹሕ ወንጌል ከምድረ እስራኤል ሳይወጣ የኢትዮጵያዊው ጃን ደረባ እግዚአብሔርን ለማምለክ ወደ ኢየሩሳሌም በሄደበት ወቅት ከወንጌላዊው ፊልጶስ ወንጌልን ሰምቶ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም አምኖ እንዳልጠመቅ የሚከለክለኝ ማን ነው ብሎ የውሃ ጥምቀቱን ከተጠመቀ በኋላ ወደ ሀገሩ ተመልሶ የአሁኗ የተቆራረጠችውና የተቆራረሰችው ኢትዮጵያ ላይ ባይደርስም በጥንቷ ኢትዮጵያ የሀገራችን ክፍሎችና ክልሎች እየዞረ ወንጌልን መስክሯል። የሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 26 እስከ 38። ውድ ኢትዮጵያውያን ወገኖቼ በዚህ ዘመን የነበረችው የጥንቷ ቤተ ክርስቲያን በእውነትና በመንፈስ እግዚአብሔርን የሚመለክበት እግዚአብሔር የሚመለክባት እንደመሆኗ መጠን የዛሬዋ ቤተ ክርስቲያን በተሀድሶ የተለወጠች ቤተ ክርስቲያን እንድትሆን ሕዝበ ምዕመናኑንና ነገሥታቱን ማዳን ከማይችሉ መናፍስ ትርኩሳን ከልዩ ልዩ ቅርጻ ቅርጽና የአራዊት የጨረቃ፣ የፀሐይ ምስሎች ሁሉ ዓይናችንን አንስተን ወደ ትክክለኛው አዳኝ፣ ወደ ትክክለኛው መድኃኒት፣ ወደ ኢየሱስ ክርስቶስ ዞር እንድትሉ ጥሬን አቀርብላቸዋል። እንደነገርኳችሁ በዚህ በምዕራፍ አስራ ሁለት ላይ በማር የተለወሰ መርዝ በሚባለው መጽሐፌ እንዳስቀመጥኩት በዚች ሀገር ላይ የቤተ ክርስቲያን መሪነን የሚሉ ሰዎች ጳጳሳቶች፣ ፓስተሮች አሁን ላይ እየተከናወነ ያለውን ስርዓት ባለመቃወም ራሳቸውም ትክክለኛ በዓል ነው የሚል አመለካከትን በመያዝ ብዙ ሰዎችን እያሳሳቱ ስለሆነ ከዚህ ስህተታቸው ፈጥነው በመመለስ ሕዝባችንን ከዘላለም ኩነኔ ከዘላለም ፍርድ እንዲያመልጡ ዛሬውኑ ይህንን መልእክት በመስማት ወደ እግዚአብሔር ቃል ይመለሱ ዘንድ ጥሬን አቀርባለሁ። እግዚአብሔር አምላካችን የምስጋና ጌታ የክብር ባለቤት ስሙ ለዘላለም የከበረና የተመሰገነ ይሁን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንድታደርጉ ደግሜ በታላቅ አክብሮትና ፍቅር እጠይቃለሁ። ሻሎም ሻሎም።